የሐዋርያው ቅዱስ ጳውሎስ መልእክት ለቆሮንቶስ ሰዎች በጻፈው ላይ በሰው ሁሉ ከሚሆነው በቀር በእናንተ አንዳች አልደረሰም፣ ከሚቻላችሁ በቀር ትፈተኑ ዘንድ የማይፈቅድ እርሱ ከፈተናው ጋር አብሮ መውጫውን ያደርግላችኋል ብሎ የተናገረው ቃል አለ። ይህ በማንኛውም ሁኔታ ላይ ሲሆን ለእኔ በጣም የሚያጽናናኝ ቃል ነው። ቃሉን ስናየው በሰው ከሚሆነው በቀር አንዳች አልደረሰባችሁም ይላል። በሕይወታችን ምንም አይነት መከራ ቢደርስብን ሌላ ሰው ላይ ያልደረሰ አዲስ ነገር አይደርስብንም። ከኛ በፊት ብዙዎች ያለፉበትን ነው እና ምንም አይነት ሐዘን ምንም አይነት መከራ ቢመጣብን በሰው ከሚሆነው በቀር እኛ ላይ የሚጀምር መከራ ይ ይሄ መጀመሪያ፣ ምናልባት ይህ ጥቅስ ሊሰራ የማይችለው ለአዳም ብቻ ነው አዳም የመጀመሪያው ሰው ስለሆነ። ከዛ ውጭ ላመጣ ነው ሰዎች ግን በሰው ከሚሆነው በቀር አንዳች ነገር ሊደርስብን አይችልም። የመጀመሪያ መጽናኛችን በሌላው የሚመጣ ነው። በእኔ የመጣው እኔ ከሰው በምን እበልጣለሁ? ብለን ራሳችንን ትሁት እንድናደርግና መከራን በአኮቴት በጸጋ እንድንቀበል ኃይል ይሰጠናል። በሰው ከሚሆነው በቀር አንዳች በእናንተ አልደረሰም ካለ በኋላ ከሚቻላችሁ በቀር ትፈተኑ ዘንድ የማይፈቅድ እሱ ይላል። እግዚአብሔር ከምንችለው በላይ እንድንፈተን አይፈቅድም። ፈተናው እስከ አቅማችን ድረስ ነው የሚሰጠን ማለት ነው። ስለዚህ ከአቅሜ በላይ ነው የምፈተነው እንላለን እንጂ አቅማችንን አይቶ ነው የሚፈቅደው ፈተናውን ማለት ነው እንደ ኢዮብ አይነት አቅም ካለን እንደፈለግ አድርገው አይነት ፍቃድ ይሰጣል እግዚአብሔር ከሚቻለን በላይ ግን አንፈተንም እና ከሚቻላችሁ በቀር ትፈተኑ ዘንድ የማይፈቅድ እርሱ ከፈተናው ጋር አብሮ መውጫውን ያደርግላቸዋል እናት አባቶቻችን ምንን የሰጠ አምላክ ምንን አይነሳም እንደሚሉት ማለት ነው እግዚአብሔር ፈተና በህይወታችን ሲያመጣ ግን ፈተናውን ደግሞ ድል የምንነሳበትን ኃይል አብሮ ይሰጠናል ማለት ነው። ይህ ጥቅስ በማንኛውም ሁኔታ ላይ ሲሆን ለእኔ ትልቅ ትምህርት የሚሰጠኝ ትንንሽ መጽሐፍ ቅዱስ የሚባሉ ጥቅሶች አሉ። በነገራችን ላይ ራሳቸውን ችለው በቃ መግቢያ መውጫ ያላቸው ሀሳባቸው እዛው ያለቀ ማለት ነው እና አንዱ በጣም ፕሮፋውንድ የሆነ ውስጡ ብዙ ነገር ያለው ጥቅስ ወይም የእግዚአብሔር ቃል ይሄ መጽሐፍ መዝጊያ የማደርገው ጥቅስ ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው የእውቀቱን ሽታ ለሚገልጥ ለእግዚአብሔር ምስጋና የሆነ የሚለው ቃል ነው። እንዳጋጣሚ ሆነ የመጀመሪያ መጽሐፌን በጻፍኩኝ ጊዜ መዝጊያ አድርጌው ነበር። ከዛ በኋላ ሁሉም መጽሐፎች ላይ የመጨረሻ ገጽ ላይ ይህንን ጥቅስ ነው የምጠቀመው። ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለእግዚአብሔር ምስጋና ይሁን የሚለው የቅዱስ ጳውሎስ ቃል ነው። በተለይ በቤተክርስቲያን አገልግሎት፣ በስብከት፣ በጽሑፍ ለምናገለግል ሰዎች፣ በተለይ ለእኔ በጣም ትርጉም ይሰጠኛል። ምንድነው ይሄ ቃል? ክርስቶስን እንደ ጦር መሪ ነው ቅዱስ ጳውሎስ እየገለጸው ያለው። የክርስቶስ ወታደሩን አብራይ መከራ ተቀበል የሌለ ለጢሞቴዎስ ለክርስትና ልጁ እና እንደ ጦር መሪ ያደርገውና እኛ አብረ ነው ምን ዞረው ልክ ጦር መሪ ድል እያደረገ የሆነ ሀገር ኮንከር እያደረገ እያሸነፈ ሲገባ እኛ አብረ ነው እየተከተል ነው እንገባለን። ስለዚህ ሁልጊዜ ድል በመንሳቱ ለሚያዞረን እሱ ድል ይነሳል እኛ አብረ ነው እንዞራለን አለ የምናገለግል ሰዎች ቃሉን ለምንናገር ሰዎች ከመሪው ጋር ከአሸናፊው ጋር ከድል አድራጊው ጋር ሁልጊዜ ድል በመንሳቱ ለሚያዞረን በእኛም ደግሞ በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለእግዚአብሔር ምስጋና ይሁን ይላል። እኛ የምንናገረው ቃል እግዚአብሔር የእግዚአብሔር የእውቀቱ ሽታ ነው። በነገራችን እሱ በጣም ጥልቅ ስለሆነ እሱ ተነግሮ ማያልቅ አምላክ ስለሆነ የማይነገር ስለሆነ ስጦታው በእኛ አንደበት ራሱ ሊነገር አይችል። እንግዲህ የእኛ ቤተክርስቲያን አፖፋቲክ ቲዎሎጂ ነው የሚባለው፣ የሌሎቹ ካታፋቲክ ነው። ማለት እንዲህ ነው፣ እንዲህ ነው፣ እንዲህ ነው ብሎ እግዚአብሔርን መግለጽ አንድ መንገድ ነው። የእኛ ቤተክርስቲያን ግን እግዚአብሔር እንዲህ ነው ከማለት እንዲህ አይደለም ማለት ይቀናታል። ለምሳሌ የማትመረመር አንተን ይላል ኪዳናችን እግዚአብሔር ሊገለጽ አለመቻሉ መናገር ራሱ ከመግለጽ የተሻለ ነው። አውግስጢኖስ ምን ይላል፣ ስለ እግዚአብሔር የምንናገረው እውቀት ኖሮን ሳይሆን የመናገር ተቃራኒው ዝምታ ስለሆነ ዝም ከማለት ይሻላል ብለን ነው እንጂ ምንም የምናውቀው ነገር ከእግዚአብሔር ማንነት ጋር ሲያያዝ በጣም በጣም ትንሽ ወይም ምንም ነው የምናውቀው። እንደውም የበለጠ እያወቀው ስትመጣ እግዚአብሔር እያላወቀው ነው። ሙሴ ለሙሴ እግዚአብሔር መጀመሪያ በብርሃን ተገለጠለት፣ ቀጥሎ በነፋስ መጨረሻ ላይ በጨለማ የተገለጠ፣ በጨለማ በነፋስ በጭጋግ ውስጥ ነው። ምን ማለት ነው? እግዚአብሔር አወቅሁት ስትል እየረቀቀ እየሰፋ የሚመጣ ልክ እንደ እውቀት ማለት ነው። እውቀት እንኳን አንድ ሰው በጣም እያነበበ ሲመጣ ብዙ እንደማያውቅ እየገባው ነው የሚመጣው። ትንሽ ሲያነብ ነው ትቢት ትቢት የሚለው። አንድ ሳይንቲስት ምን አለ? አንድ ሰው ከሳይንስ ብርጭቆ የመጀመሪያውን ፉት ሲል እግዚአብሔር የለም ይላል አለ። ከሳይንስ ብርጭቆ ገና ፉት ሲል ፈጣሪ የለም ምናምን ይላል። ከዛ ጠጥቶ ብርጭቆ ስር ሲደርስ ግን እግዚአብሔርን ያገኘዋል ይላል። ይህ እንግዲህ ሃይማኖታዊ ሰው አይደለም የፊዚክስ ምሁር ነው። ምን ማለት ነው? እውቀት በጣም ትንሽ ሲሆን ትቢት፣ ንቀት ምናምን እኛ ያነበብነው ሌላው ያላነበበ እኛ ብቻ ያወቀ ምናምን አይነት ስሜት ይሰማል። በጣም እያነበብክ ስትመጣ ግን ያላነበብከው ብዙ እንዳለ የገባ ሃምብሊንግ የሆነ ይመጣል። እና የእውቀት ማነስ ነው ኢጎን የሚጨምረው እና የእውቀት ሽታ ነው ነው ስለ እግዚአብሔር ያለን ሁልጊዜ ድል በመንሳቱ ለሚያዞረን በእኛም የእውቀቱን ሽታ ለሚገልጥ ነውና፣ እንደው ትንሽ የማጠን አይነት ስራ ካልሆነ በስተቀር ስለ እግዚአብሔር የምናውቀው ከአለማወቅ ጥቂት ቢሻል ነው፣ ምንም ማናቅም ማለት ይቻላል። ስለዚህ እኛ አፖፋቲክ ቴዎሎጂ የማትመረመር አንተን ስለማይነገር ስጦታው በምን ቃል እንገልጸሃለን፣ ምን አንደበቴ ሊናገረው ይችላል ብለን የምንናገርበት ነውና። ይህንን ቃልም ወደው በዚህ ምክንያት ይመስገን ነውና በኖርማል እለት ዕለት በምንጠቀመው ቋንቋ ውስጥና ሰላምታ ውስጥ እግዚአብሔር ያለማቋረጥ ይመሰገናል እና ይሄ በማጣት ውስጥም በማግኘት ውስጥ በማንኛውም ኮንዲሽን እንደምናደርግ ስትለው፣ እግዚአብሔር ይመስገን የሚለው ሰውዬ ታሞ ሊሆን ይችላል፣ ጤነኛ ሊሆን ይችላል፣ ሀዘን ላይ ሊሆን ይችላል፣ ደስታ ላይ ሊሆን ይችላል። በሁሉ አመስግኑ የሚለውን የቅዱስ ጳውሎስን ትእዛዝ የሚፈጽም ዋጋ ያለው በጣም ትርጉም ያለው ባህል ነው። የኛ ታንክስ ጊቪንግ ዴይ 365 ቀን ነው። እግዚአብሔርን ሳናመሰግን ውለን አድረን አናውቅም። ስብሐተ እግዚአብሔር አይቋረጥም። ከሁሉም ግን በምንም አይነት ሁኔታ ሆኖ እግዚአብሔር ይመስገን ማለት ይሄ ይመስለኛል ትልቁ ስጦታችን። አብራችሁን ስለቆያችሁ እጅግ ነው የማመሰግነው። በቀጣይ የጀመርናቸው በጣም በርካታ ትምህርቶች አሉ። ያልጀመርናቸው ደግሞ በጣም በርካታ ይዘቶች አሉ። እነዛን ይዘን እንመለሳለው። እግዚአብሔር ስጥልኝ።